በሰላም እቤቷ ገብታለች። ዌልካም ማይ ቤቢ፣ በጣም ደስ የሚል ነገር ማለት ነው። ፕሮግራሙ መቼም ቡታጂራ ብሽ እና ሩታ ስትገባ በቃ ያለው ፕሮግራም ልነግራችሁ አልችልም። በጣም ልዩ ነው አሉ። በጣም ደስ የሚል በቃ የመንግስት ሚስት የመጣኝ ነው አሉ የመሰለው። የመንግስት ሚስት እንኳን እንደዛ እንደዛ አቀባበል አልተደረገላትም አሉ። ሩታ በቃ ከሆስፒታል ስትወጣ ከሆስፒታል እስከ ቤት አረ፣ ወይኔ ሩትዬ፣ ማይክል ጃክሰን በቃ እኮ እኔ ለማይክል ጃክሰን ቃላት ነው ያጣሁት። ምን አይነት ቃላት ተጠቅሜ ነው ግን በቃ የሆነ የምጠግበው በቃ ፈጣሪ የሰው መውደር ሰጥቶታል። ሩታ የሰው መውደር ሰጥቷታል። በጣም መታደል ነው እውነት። እንደዚህ ማንም ኢቶበር ሲወልዱ አይተናል፤ እንደዚህ የተደረገለት ሰው የለም ማለት ነው። እና የእና ብርሽ ፈገግታ ይለያል ማለት ነው። የእና ብርሽ ፈገግታ ይለያል። ከወዳ ሩትዬ፣ ሀብቴ የቡታጅራ ንግስት፣ የሚዲያው ንግስት በጣም በጣም ደስ በሚል ሁኔታ ነው አሉ ሆስፒታል በሰላም ወታለች ቤተሰብዬ። በጣም ደስ የሚል ድባብ ነው ቡታጂራ ላይ። አረወይኔ አበባ እንደ ጉድ ተደረደራሉ፣ አበባ ኧረ ተውኝ እንዴ! ልዕልቷ ያም እየመጣ ልዕልቷ መጣች እንዴ! የማይክል ጃክሰን ሚስት የአስተዳደራችን ሚስት መጣች እንዴ! አስተዳደራችሁ እኮ ነው ለቡታጅራዎች፣ አብርሃም አዎ፣ አስተዳደራችሁ ነው እንዴ ቡታጅራን ያስተዋወቀ። እኛ ቡታጅራ የሚባለውን ከተማ ጉራጌ እንደሚባል ነበር የምናውቀው። ቡታጅራ የምትባለውን ከተማ ያስተዋወቁት ሩትሽና አብርሃም ናቸው። ስለዚህ ይህም ሲያንስባቸው ነው። እንዲሁ በቲክቶክም ስገባ በቃ ያለው ድምቀት ሩታ ሩታ፣ ፌስቡክም ላይ ሩታ ቲዮንተርም ላይ ሩታ ሩታ። በጣም ደስ የሚል ነገር ቤተሰብዬ፣ አረ በድጋሚ እንኳን ደስ ያላችሁ። አዲስ ቪዲዮ ጠብቁ ማለት ነው። ዛሬ ማነጋገር የሆነ ቪዲዮ ዋው! ሩትዬ